ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ቆይታችን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን እንደ ሁልጊዜ ሁሉ በትህትና እንጠይቃችኋለን። እናንተ ቪዲዮውን ላይክ ስታደርጉ ለእናንተ ኮስት የሚያደርጋችሁ ነገር የለም፣ ነገር ግን ቪዲዮን ላይክ ባደረጋችሁ ቁጥር እኛ ቪዲዮችን ብዙ ሰዎች ጋር ተደራሽነት እየጨመረ ስለሚመጣ በዚህ ጉዳይ ላይ ሁላችንም የዚህ ቻናል ተከታታዮች ውድ አድማጮቻችን ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እንድትተባበሩን እንዲሁም ደግሞ አስተያየቶቻችሁን ደግሞ ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃለን። እንግዲህ ወደ ዜናዎቻችን ስናልፍ ውድ አድማጮቻችን አሁን ያለንበት ወቅት የዝውውር እንቅስቃሴዎች በሰፊው እየተደረጉበት ያለበት ወቅት ነው። የተለያዩ የአውሮፓ ክለቦች ራሳቸውን በዝውውር ገበያው ላይ በደንብ እያጠናከሩ ያሉበት ሰዓት ነው ያለው እንግዲህ ውድ አድማጮቻችን አንድ ነገር ማወቅ ያለባችሁ የዝውውር ዜናዎች ሁልጊዜም በየቀኑ አዳዲስ ነገር ላይኖር ይችላል። ነገር ግን ከቀን ወደ ቀን ስለዛ የዝውውር መረጃ አዲስ የሆኑ አፕዴት የሆኑ ነገሮች ይኖሩታል። ምክንያቱም አንድ ተጫዋች እንግዲህ ከሩመር ጀምሮ እስከፈረመበት ቀን ድረስ ወይም ደግሞ ወደ ሌላኛው ክለብ እስከተዘዋወረበት ቀን እስከመጨረሻው ፊርማውን እስከሚያኖርበት ቀን ድረስ በየቀኑ ያለው የዝውውሩ ሁኔታ እርግጥ ነው ፕሮግረስ እያሳየን የሚመጣው፣ ነገር ግን ሁልጊዜ አፕዴት ላይኖር ይችላል። ምክንያቱም አንድ ተጫዋች በአንድ ጀንበር ከአንድ ክለብ ጋር ስሙ ተያይዞ በሚቀጥለው ቀን ደግሞ ወዲያውኑ ፊርማውን አያኖርም። ስለዚህ ውድ አድማጮቻችን በየቀኑ የምናደርሳችሁ መረጃዎች ተደጋጋሚነት ቢኖራቸውም እንኳን ከትናንት ዛሬ አፕዴት የሆነ ነገር ለእናንተ በተቻለ መጠን ታማኝ የሚባሉ የመረጃ ምንጮችን እያጣቀስን ወደ እናንተ መረጃውን ይዘን እንመጣለን። እንግዲህ ወደ መረጃዎቻችን ስናልፍ በመጀመሪያ የምናገኘው ያው ማንቸስተር ዩናይትድ ነው። እንግዲህ ማንቸስተር ዩናይትድ በዚህ የዝውውር ገበያ ላይ በሰፊው ከሚንቀሳቀሱ ክለቦች መካከል አንዱ ነው። እንግዲህ ማንቸስተር ዩናይትዶች ትልቅ ሪቮሉሽን ለማድረግ እንቅስቃሴ እያደረጉ ነው ያሉት አዲስ አሰልጣኝ ቀጥረዋል ከስድስት ወር በፊት። በዚህ አመት ደግሞ እጅግ በክለቡ የ50 ዓመት ታሪክ ታይቶ የማይታወቅ የማይታወቅ አስከፊ ውጤትን አምጥቷል። ስለዚህ ዩናይትዶች በዚህ ክረምት እርግጥ ነው በጣም ሰፊ የሆነ ለውጥ ይፈልጋሉና፣ በዝውውር ገበያው ላይ በስፋት በመንቀሳቀስ የሚያስፈርሟቸው ልጆች እንዳሉ ሁሉ እንዲሁም ደግሞ ከክለቡ የሚሸኙቸው የሚሸጧቸው ተጫዋቾች እንዳሉ እርግጥ ነው። ስለዚህ ማንቸስተር ዩናይትድን የተመለከቱ መረጃዎችን ቀዳሚ እናድርግና ወደ ዩናይትድ ዘገባዎች ስናልፍ እንግዲህ መጀመሪያ ላይ የምናገኘው የቪክተር ዮኬሬዥ ዝውውር ጉዳይ ነው። እንግዲህ ቪክተር ዮኬሬዥ ከዩናይትድ ጋር ስሙ መያያዝ ከጀመረ ሰንበት በት ብሏል። ይሄ ዝውውር መስኮት ከተከፈተበት ቀን ጀምሮ የዚህ ልጅ ስም ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከተለያዩ ክለቦች ጋር እየተያያዘ ነው የሚገኘው። እርግጥ ነው ቪክቶር ዮኬሬዥ ወደ የትኛው ክለብ እንደሚሄድ እርግጥ ባይሆንም ነገር ግን በዚህ ክረምት ከስፖርቲንግ ሊዝበን በመልቀቅ ወደ ፈለገው ክለብ ልጁ የመዘዋወር ከፍተኛ ፍላጎት እንዳለው እና ይህንንም ክለቡም ስፖርቲንግ ሊዝበን ያውቀዋል። ስለዚህ ስለ ቪክቶር ዮኬሬዥ የተነገሩ አዳዲስ ነገሮችን ለእናንተ ይዘን መጥናል። እንግዲህ የስፖርቲንግ ፕሬዚዳንት የስፖርቲንግ ሊዝበኑ ፕሬዚዳንት ስለሱ ተከታዩን አስተያየት በማህበራዊ ድረ ገጻቸው ላይ ከሰጡ በኋላ ኢንተርቪው ከሰጡ በኋላ እንግዲህ ራሱ ቪክቶር ዮኬሬዥ የስፖርቲንጉን ፕሬዚዳንት ኢንተርቪው ከሰማ በኋላ በኢንስታግራም ገጹ ላይ ተከታዩን አስተያየት በማህበራዊ ገጹ ላይ አስፍሯል። ቀጥታ ያለው ምንድን ነው? ብዙ ወሬዎች አሉ ነገር ግን አብዛኞቹ ውሸት ናቸው። ትክክለኛው ጊዜ ሲደርስ ግን እኔ ራሴ ይናገራለሁ፣ በማለት ቪክቶር ዮኬሬዥ ይችን አጭር መልእክት በእንግሊዝኛ በማህበራዊ ገጹ ላይ አስፍሯል። እንግዲህ እንደሚታወቀው የስፖርቲንጉ ፕሬዚዳንት ለቪክቶር ዮኬሬዥ 65 ሚሊዮን ዩሮ እንዲለቅ አንፈቅድለትም ማለታቸውን ተከትሎ ቪክቶር ዮኬሬዥ ለዚህ ቀጥታ ምላሽ የሚሆን ጽሁፍ በማህበራዊ ገጹ ላይ እንዳሰፈረ ይገመታል። እንግዲህ ስፖርቲንጎች ምናልባት ከዚህ ልጅ ዝውውር እስከ 85 80 ሚሊዮን ዩሮ አካባቢ ሳይፈልጉ አይቀሩም። በዚህም የተነሳ የቪክቶር ዮኬሬዥ ወኪል በሰጠው አስተያየት ስፖርቲንግ ሊዝበኖች ደንበኛዬን በ51 ሚሊዮን ፓውንድ ማለትም እስከ 60 ሚሊዮን ዩሮ ለመልቀቅ ቃል የገቡበት ወረቀት ማስረጃ በእጃችን ላይ ይገኛል በማለት አስተያየቱን ሰጥቷል። እንግዲህ ማንቸስተር ዩናይትዶችም ዕለት ዕለት የዚህን ልጅ ዝውውር ለማወቅ ሁኔታውን ለማወቅ በየቀኑ እየደወሉ የቪክተር ዮኬሬዥን ሁኔታ ለማጣራት እየሞከሩ ነው ሲል ታማኙ የመረጃ ምንጫችን ፋብሪዚዮ ሮማኖ ዘግቦታል። እንግዲህ እንደሚታወቀው በቪክተር ዮኬሬዥ እና በስፖርቲንግ ሊዝበን ኃላፊዎች መካከል ከፍተኛ ሰጣ ገባ ውስጥ ከገቡ ሰንበትበት በት ብለዋል እንግዲህ ልጁ መልቀቅ ይፈልጋል ከስፖርቲንግ ሊዝበን ስፖርቲንግ ሊዝበኖችም እንደማይቆይ ያውቃሉ ነገር ግን ከለቀቅ ነው አይቀር ልጁን በደህና ገንዘብ ሸጠ ነው ጥሩ ገንዘብ ማግኘት እንፈልጋለን የሚል አቋም ያላቸው ይመስላል እንግዲህ የቪክቶር ዮኬሬዥ ካምፖች የሚሉት እኛ እጃችን ላይ ወረቀት አለ ቪክቶር ዮኬሬዥ በ51 ሚሊዮን ፓውንድ ወይም እስከ 60 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ እንዲለቅ ቃል የገቡበት ወረቀት ከእጃችን አለ፣ ማስረጃ አለን በማለት ተናግሯል። ክለቡ ደግሞ የሚለው ምንድነው? ምንም አይነት ማረጋገጫ አልሰጠነውም። እርግጥ ነው በመቶ ሚሊዮን ዩሮ አንሸጠውም። እድሜውም እድሜው 27 ዓመት ስለሆነ በዚህን ያክል ዋጋ የሚገዛን ክለብ አናገኝም። ነገር ግን በ65 ሚሊዮን ዩሮ እንለቀዋለን ብለን ግን ቃል አልገባንለትም ሲሉ አስተያየት ሰጥቷል። እንግዲህ ቪክተር ዮኮሬጅ በመጨረሻ በመጨረሻም ወደ የትኛው ክለብ ይዘዋወራል፣ በመካከላቸው ያለውን አለመስማማት ፈተው ልጁን የሚፈልገውን ነገር እንዴት ሊያደርግ ይችላል የሚለውን ፕሮግረስ እያየን መረጃዎችንም እየተከታተልን ወደ እናንተ እናደርሳለን። ነገር ግን ይህንን አሁን የነገርኳችሁን መረጃ ፋብሪዚዮ ሮማኖ በሶሻል ሚዲያ ገጹ ላይ እንግዲህ የቪክተር ዮኮሬጅ አሁን ያለበት ሁኔታ ይህን ይመስላል ሲል ዘግቦልናል። የማንቸስተር ዩናይትድን የተመለከተ ሌላኛው መረጃችን እንግዲህ የማንቸስተር ዩናይትዱ ሲኢኦ ኦማር ቤራዳ በሰጠው አስተያየት እኛ በማንቸስተር ዩናይትድ የሚያምኑ እና ማንቸስተር ዩናይትድን ለመቀላቀል የሚፈልጉ ተጫዋቾችን ብቻ የመመልመል ፍላጎት ነው ያለን ሲል ተናግሯል። በክለቡና በፕሮጀክቱ አምነው ወደ ዩናይትድ እንዲቀላቀሉ እንጂ በቻምፒየንስ ሊግ ውድድር ስለተሳተፍን ብቻ የሚመጡ ተጫዋቾችን የማምጣት ፍላጎት የለንም ሲል ኦማር ቤራዳ ተናግሯል። የትኛውም ተጫዋች ዩናይትድ በሻምፒዮንስ ሊግ የማይሳተፍ ከሆነ መምጣት የማይፈልግ ከሆነ ዩናይትድም በተጫዋቹ ላይ ፍላጎት አይኖረውም ሲል ኦማር ቤራዳ ተናግሯል። እንግዲህ መረጃውን ያወጣው አንዲ ሚተን የተባለው የዛ አትሌቲክስ ዘጋቢ ነው። እንግዲህ ማንችስተር ዩናይትዶች በዚህ የዝውውር መስኮት እንደሚታወቀው ማቲያስ ኩኛን ከወልቨር አምፕተን በ62.5 ሚሊዮን ፓውንድ በማስፈረም በእጃቸው አስገብተዋል። የማቲያስ ኩኛንም ዝውውር ይፋ አድርገውታል። በመቀጠል ደግሞ አሁን ብሪያን እምቤቦን ከብሬንትፎርድ ለማስፈረም ንግግር ላይ ነው ያሉት። ልጁ ኦልሬዲ ግሪን ላይት ሰጥቷቸዋል፣ ወደ ዩናይትድ መግባትና መቀላቀል እንደሚፈልግ ፈቃዱን ሰጥቷቸዋል። እንዲሁም በሰሞኑ በወጡ መረጃዎች ልጁ የማንቸስተር ዩናይትድን ኦፊሻል የኢንስታግራም ገጽና የትዊተር ገጽ ፎሎ ማድረግ ጀምሯል የሚባል ዜናዎች እየወጡ ይገኛሉ። ስለዚህ ብራያን እምቤቦ ማንቸስተር ዩናይትድ ለመቀላቀል ክፍት ነው። አሁን የሚጠበቀው በማንቸስተር ዩናይትድ እና በብሬንትፎርድ መካከል ያለው የዋጋ ስምምነት ነው። የተጫዋቹን የዝውውር ዋጋ ስምምነት ብቻ ነው ልጁ የሚጠብቀው እንጂ ልጁ ሬዲ ነው ወደ ዩናይትድ ፍላይት ለማድረግ ወደ ዩናይትድ ለመቀላቀል። ዩናይትድ ለመግባትና ቀዩን ቲሸርት ለብሶ ለመጫወት ልጁ ፈቃደኛ ነው። እንግዲህ ከዚሁ ጋር በተያያዘ ከዩናይትድ ጋር የተያዘው ሌላኛው መረጃችን ማንቸስተር ዩናይትዶች የኢንትራ ፍራንክፈርቱን ተጫዋች ሁጎ ኢኬቲኬን ለማስፈረም ከክለቡ ጋር ግንኙነት ፈጥረዋል ሲል እስካይ ጀርመኒ ዘግቧል። እንግዲህ ዩናይትዶች ሁጎ ኢኬቲኬን ለማስፈረም 85 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ሊያወጡ ይችላሉ ሲል እስካይ ጀርመኒ ዘግቧል። እንግዲህ ዩናይትዶች ወደዚህ ልጅ ዝውውር የገቡት ባለፉት 48 ሰዓት ነው። እንግዲህ ታማኙ የዜና ምንጭ ወይም የሚዲያ አውታር ስካይ ስፖርት ይሄንን መረጃ በብሬኪንግ ኒውስ መልክ እንግዲህ ትናንትና አውጥቶታል። ስለዚህ የማንቸስተር ዩናይትድን የተመለከቱ መረጃዎቻችን እኚህን ይመስላሉ። ወደ ቼልሲ መረጃዎች በምናልፍበት ጊዜ ቼልሲዎች የ2025 የ2026 የውድድር ዓመትን የሚጠቀሙበትን ማሊያ ይፋ አርገውታል። ይህንኑ ማሊያ ከጥቂት ቀናት በኋላ በሚጀምረው የክለብ ወርልድ ካፕ ላይ ይጠቀሙታል ተብሎ ይጠበቃል። እንግዲህ ቼልሲዎች በዚህ የውድድር ዓመት በዝውውር ገበያው ላይም እየተሳተፉ ይገኛሉ። አሁን ባለው ሁኔታ ቼልሲዎች የዶርትሙንዱን ጊተንስ የተባለውን ወጣት ተጫዋች ለማስፈረም ከዶርትሙንድ ጋር ንግግር ላይ ነው ያሉት። ሁለት ጊዜ የዝውውር ሂሳብ አቅርበው ሁለት ጊዜ ውድቅ ተደርጎባቸዋል። በመጨረሻም ምናልባት የዚህ ልጅ ዝውውር የማይሳካላቸው ከሆነ አሌሃንድሮ ጋር ናቸው ከማንችስተር ዩናይትድ እንደሚለቅ ስለሚታወቅ ቼልሲ ከዚህ በፊትም አሌሃንድሮ ጋርናቸው ላይ ፍላጎት ስላለ ወደ ጋርናቸው ዝውውር ፊታቸውን በማዞር ከዩናይትድ ጋር ሊደራደሩ ይችላሉ የሚል መረጃ አለ። ለማንኛውም ግን አሁን ባለው ሁኔታ ቼልሲዎች ጋርናቸውን ለማስፈረም ለዩናይትድ ግልጽ የሆነ ይፋዊ ጥያቄ አላቀረቡም። መረጃውን ፋብሪዚዮ ሮማኖ በዩቲዩብ ገጹ አጋርቶታል። እንግዲህ ወደ ቶተናም መረጃ ስንመጣ አሰልጣኝ ቶማስ ፍራንክ አንጌ ፖስቴ ኮግሉን በመተካት የቶተናም አሰልጣኝ በመሆን ዛሬ ፊርማቸውን አኑረዋል። ኮንትራታቸውም እስከ ፈረንጆቹ ጁን 2028 የሚያቆያቸው ሲሆን ከቀናት በፊት ከክለቡ ጋር ስምምነት መድረሳቸው የሚታወቅ ነው ሲል ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ወደ ሌላኛው መረጃችን ስናልፍ ጋላታ ሳራይ እናገኛለን። ጋላታ ሳራይ ለሌሮ ሳኔን ለማስፈረም በአመት የተጣራ 12 ሚሊዮን ዩሮ ደሞዝ እንደሚከፍል ታውቋል። እንግዲህ ከጥቂት ቀናት በፊት ጋላታ ሰራዮች ሌሮ ሳኔን ማስፈረማቸውን አረጋግጠዋል። ፋብሪዚዮ ሮማኖም መረጃውን ሂር ዊ ጎ በማለት አጋርቶናል። እንግዲህ ጋላታ ሰራዮች ሌሮ ሳኔን ሲያስፈርሙ በነፃ ዝውውር ነው ያስፈረሙት። ነገር ግን የተጣራ ደሞዝ በአመት 12 ሚሊዮን ዩሮ ይከፍሉታል። የሶስት ዓመት ኮንትራት ስለሰጡት በሶስት አመት ውስጥ 36 ሚሊዮን ዩሮ ይከፍላሉ ማለት ነው። መረጃውን ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ወደ ባየር ሙኒክ መረጃ ስናልፍ እንግዲህ ባየር ሙኒኮች ለ2025 ለ2026 የውድድር ዓመት የሚጠቀሙበትን ማሊያ ይፋ አድርገውታል ሲል ፋብሪዚዮ ሮማኖ ዘግቦታል። ወደ ሊቨርፑል መረጃዎች በምናልፍበት ጊዜ እንግዲህ ሊቨርፑሎች ፍሎሪያን ቨርትዝን ዝውውር ሁሉንም ህጋዊ ዶኩሜንቶችን ፈርመው ጨርሰዋል። ስምምነቱ 100% ተፈጽሟል። የጀርመኑ ኮከብ ከሆሊዴይ ሲመለስ የዶክሜንት ልውውጥ እና የሕክምና ምርመራውን በማድረግ የኮንትራት ፊርማውን በቅርቡ ያካሄዳል ተብሎ ይጠበቃል። በሊቨርፑል እና በባየር ሊቨርኩሰን መካከል የክለቡ ሪከርድ የሆነ ክፍያ ለፍሮያን ለፍሎሪያን ቨርትዝ ዝውውር የመጨረሻውን ደረጃ ለማጠናቀቅ ተዘጋጅተው እየጠበቁ ያሉበት ሁኔታ ነው ያለው ሲል ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ዘግቦታል። ከዚሁ ጋር በተያያዘ ዜና የባየር ሊቨርኩሰኑ ዳይሬክተር ስለ ቨርትዝ ይሄንን ብሏል። አንዳንዴ አንዳንድ ነገሮች አንዳንድ በሮች ሲዘጉ፣ ሌሎች በሮች ደግሞ ይከፈታሉ። ድጋሚ ራስን በማደስ ለነገ ደግሞ ትዘጋጃለ። ፍሎሪያን የራሱን አሻራ በሊቨርፑል ያኖራል። እሱ የተለየ ተጫዋች ነው፣ በዚህ ምንም ጥርጥር የለኝም፣ በማለት ተናግሯል። እንግዲህ በተያያዘ ዜና ስካይ ስፖርት ዛሬ ባወጣው መረጃ ሊቨርፑሎች ለፍሎሪያን ቨርትዝ ዝውውር ከባየር ሊቨርኩሰን ጋር የብሪቲሽ ሪከርድ የሆነ ክፍያ አጠቃላይ ፓኬጁ 116.5 ሚሊዮን ፓውንድ ወይም ደግሞ 137.5 ሚሊዮን ዩሮ የሚደርስ ክፍያ እንደተስማሙ ዛሬ ስካይ ስፖርት እንግዲህ በብሬኪንግ ኒውስ መልክ ዜናውን ይዞ ተወጥቷል። ከዚህ ውስጥ ደግሞ 100 ሚሊዮን ፓውንዱ በቀጥታ የሚከፈል ሲሆን፣ 16.5 ሚሊዮን ፓውንዱ ደግሞ ፖቴንሻል አዶንስ ወይም ደግሞ በፖቴንሻል አዶንስ መልክ የልጁ አቋም እየታየ በፕሪሚየር ሊጉ ላይ የሚያሳየው አቋም እየታየ የሚጨመር ክፍያ ሆኖ ስምምነቱ እንደተፈጸመ ስካይ ስፖርት ዛሬ ባወጣው ብሬኪንግ ኒውስ ዘግቦታል። እንግዲህ ከዚሁ ከሊቨርፑል ጋር በተያያዘ ሊቨርፑሎች ዳርዊን ኑኔዝን በዚህ ክረምት እንደሚወጣ አረጋግጠዋል። እንግዲህ ዳርዊን ኑኔዝን ለማስፈረም የሳውዲ ፕሮ ሊግ ክለቦች ከጃንዋሪ ጀምሮ ልጁን ለማስፈረም እየተከታተሉ እንደሆነ ይታወቃል። በቅርብ ጊዜያት ደግሞ ናፖሊ ኑኔዝን ለማስፈረም ሙከራ እያደረጉ ነው ከተጫዋቹም ጋር ቀጥተኛ ግንኙነት ፈጥሯል። እንግዲህ ናፖሊዎች በዚህ ክረምት ሊያስፈርሟቸው በሾርት ሊስታቸው እስከያዟቸው ተጫዋቾች መካከል አንዱ ዳርዊን ኑኔዝ ነው። ከዚህም በኋላ በዛ ያሉ ንግግሮችም ከኑኔዝ ጋር ይቀጥላሉ ተብሎ ይጠበቃል። ዳርዊን ኑኔዝ ወደ አውሮፓ ክለቦችም ወደ ሳውዲ ሊግ ወደ ሳውዲ ፕሮ ሊግ ክለቦችም ለመዘዋወር ክፍት ነው ሲል ፋብሪዚዮ ሮማኖ መረጃውን ዘግቦታል ማለት ነው። ወደ አርሰናል መረጃዎቻችን ስናልፍ እንግዲህ የአርሰናሉ ተከላካይ ጋብሪኤል ማጋሌዝ ብራዚል ሆኖ ከጋዜጠኞች ስለ ሮድሪጎ ወደ አርሰናል ሊመጣ ነው ስለሚል ሩመር ተጠይቆ እንዲህ ሲል ምላሽ ሰጥቷል። እሱ ክስተት የሆነ ተጫዋች ነው። ይሄንን ነገር ለብዙ ሰዎች ተናግረዋለሁ፣ እሱ ክስተት ነው። ይሄንን ጉዳይ የምወስነው እኔ ብሆን ግን በቀጥታ አደርገው ነበር ሲል ጋብሪኤል ማጋሌዝ እንግዲህ ሮድሪጎ ወደ አርሰናል እንዲመጣ ያለውን ፍላጎት በግልጽ ለጋዜጠኞች ተናግሯል ሲል ፋብሪዚዮ ሮማኖ ዘግቦታል። ወደ ሪያል ማድሪድ ዜናዎቻችን ስናልፍ እንግዲህ ትሬንት ስለ ሪያል ማድሪድ የተጫዋቾች አቀባበል ከጋዜጠኞች ለቀረበለት ጥያቄ እንዲህ ሲል ምላሽ ሰጥቷል። የጁድ ቤሊንግሃምን አቀባበል ፎቶ ብዙ ጊዜ አይቼዋለሁ እናም ዋው ምን አይነት ነገር ነው ብዬ ተደንቄም ነበር። ነገር ግን አሁን ግን በራሴ አይቼዋለሁ ሲል ትሬንት አሌክዛንደር አልኖርድ ለጋዜጠኞች ምላሹን ሰጥቷል። ይህንንም ፋብሪዞ ሮማኖ ዘግቦታል። የሪያል ማድሪዱ ፕሬዚዳንትም ከዚህ ጋር በተያያዘ እንዲህ ሲሉ ተናግረዋል። ትሬንትን ያስፈረም ነው የኛ ውድ ጓደኞቻችን ከሆኑት ከሊቨርፑሎች ነው እነሱን እንደ ክለብ እንደ ትልቅ ጓደኞቻችን ነው የምንቆጥራቸው ሲሉ የሪያል ማድሪዱ ፕሬዝዳንት ፍሎረንቲኖ ፔሬዝ ተናግሯል። እንግዲህ መረጃውን ፋብሪዚዮ ሮማኖ አጠናክሮታል። እንግዲህ ሮድሪጎ ከሪያል ማድሪድ ጋር የተያዘው ሌላኛው ዜና ሮድሪጎ ከዣቢ አሎንሶ ጋር በቀጥታ እንዳወራ እና በአዲሱ አሰልጣኝ ደስተኛ ነው ሲል ማርካ የተባለው ለሪያል ማድሪድ ቅርብ የሆነው ጋዜጣ ዘግቦታል ሲል ፋብሪጆ ሮማኖ ተናግሯል። እንግዲህ ከሪያል ማድሪድ ጋር በተያያዘ ደግሞ ሌላኛው ዜናችን ቶኒ ክሩስ ለባርሳ አሰልጣኝ ሄንሲ ፍሊክ ተጠይቆ የሚከተለውን አስተያየት ሰጥተዋል። ሄንሲ ፍሊክ አንዳንድ ተጫዋቾችን ስብሰባ ስለዘገዩ ብቻ ከቡድን ውጪ ያደርጋቸዋል። ይህንንም በባርሴሎና በተደጋጋሚ ሲያደርገው አይተናል። በሪያል ማድሪድ ቤት በዚህ ጉዳይ ላይ ብታወሯቸው፣ ነገር ግን ይስቁባቸዋል። ብዙ ጊዜ ማን እንደዘገየ እንኳን መናገር ራሱ አይቻለም አሰልጣኙ ወይስ ተጫዋቾች በማለት እንግዲህ ምላሹን ሰጥቷል እነዚህ ሁለት የተለያዩ ፍልስፍናዎች ናቸው ሁለቱም ፍልስፍናዎች ደግሞ በየክለቦቻቸው ሰርተዋል ነገር ግን የሄንሲ ፍሊክ ፍልስፍና ግን ኢትስ ሞር ትራዲሽናል በማለት አስተያየቱን ሰጥቷል ቶኒ ክሩስ መረጃውንም ፋብሪዚዮ ሮማኖ ዘግቦታል እንግዲህ ወደ ሌላኛው መረጃችን ስናልፍ ማን ሲቲን እናገኛለን እንግዲህ ማንቸስተር ሲቲዎች በቅርብ ጊዜያት ውስጥ እንግዲህ በዝውውር ገበያ ላይ በከፍተኛ ሁኔታ እየተንቀሳቀሱ እንደሆነ ይታወቃል። አሰልጣኝ ፔፕ ጋርዲዮላን እንግዲህ ጋዜጠኞች አግኝተውት ስለ ባርሰሎና ተከታዩን አስተያየት ሰጥቷል። በዘንድሮ የውድድር ዓመት ባርሳን ለማሸነፍ አራት ጎል ማስቆጠር መቻል አለብህ ብሏል ፔፕ ጋርዲዮላ። ይሄ ብቸኛው መንገድ ነው፣ እነሱን በማየት እዝናናለሁ ሲል ፔፕ ጋርዲዮላ አስተያየቱን ሰጥቷል። በሲቲ ቤት ዘንድሮ የተፈጠረው የውጤት ቀውስ በባርሳ ወይም በሪያል ማድሪድ ቤት አሰልጣኝ ሆኜ ተፈጥሮ ቢሆን ኖሮ ምንም እድል ሳይኖረኝ ያሰናብቱኝ ነበር በማለት ፔፕ ጋርዲዮል አስተያየቱን ሰጥቷል። እንግዲህ መረጃውን ፋብሪዚዮ ሮማኖ ዘግቦታል። ማንሲቲ ባለፉት ስድስት ወራት ብቻ ያስፈረሟቸው የተጫዋቾች ብዛት እንግዲህ ስምንት ደርሰዋል። እንግዲህ ማንቸስተር ሲቶች ከጃንዋሪ የዝውር መስኮት ጀምሮ በዝውር ገበያው ላይ በከፍተኛ ሁኔታ እየተንቀሳቀሱ እንደሆነ ይታወቃል። አሁን እንኳን የክረምቱ የዝውር መስኮት ከተከፈተ አራት ተጫዋቾችን አስፈርመዋል። እንዲሁም ደግሞ በጃንዋሪ የዝውር መስኮት ወደ አራት የሚጠጉ ተጫዋቾችን አስፈርመዋል። እንግዲህ ማን ሲቲዎች አጠቃላይ እስካሁን በስድስት ወሩ ስድስት ስምንት የሚደርሱ ተጫዋቾችን በማስፈረም ወደ አራት መቶ ሚሊዮን ዩሮ አካባቢ አውጥተዋል። እነኚህም ተጫዋቾች እንግዲህ ኦማር ማርሙሽ፣ ኒኮ ጎንዛሌዝ፣ አብዱል ቀድር ኩስሃኖቭ፣ ቪክተር ሬስ፣ ቲያኒ ሬንደርስ ሪያን ቼርኪ ራይን ኤት ኑሪ እና ስቬኒ ኔፓን የተባሉ እነኝን ስምንት ተጫዋቾች ማንሲቲዎች አስፈርመዋል። እንግዲህ ማንቸስተር ሲቲዎች በዚህ ይገታሉ ተብሎ አይጠበቅም። እንግዲህ በከዚህም በኋላ ባሉት ቀናቶች በዝውውር መስኮቱ ላይ በስፋት ይንቀሳቀሳሉ ተብሎ ይጠበቃል። እንግዲህ ከማንቸስተር ሲቲ ጋር የተያዘው ሌላኛው መረጃችን የዛሬ ሶስት ዓመት ልክ በዚች ቀን ጁን 13 ማንቸስተር ሲቲዎች ኤርሊንግ ብሮት ሃላንድን ከዶርትመንድ ማስፈረማቸውን ይፋ አድርገዋል። እንግዲህ ሃላንድ ለሲቲ ባደረጋቸው 142 ጨዋታዎች 121 ጎል ያስቆጠረ ሲሆን በአንድ አመት በፕሪሚየር ሊግ 36 ጎልን በማስቆጠር የፕሪሚየር ሊግ የምን ጊዜም ከፍተኛ የጎል አስቆጣሪ ሪከርድን ይዟል። እንግዲህ ሃላንድ ወደ ሲቲ ቤት ከመጣ በኋላ ባለፉት ሶስት ዓመታት ሁለት የፕሪሚየር ሊግ ዋንጫዎች አንድ ኤፍኤ ካፕ፣ አንድ ቻምፒዮንስ ሊግ፣ ሁለት የፕሪሚየር ሊግ ጎልደን ቦትን በማሸነፍ እንግዲህ ውጤታማ ጉዞን እያሳለፈ ይገኛል። እንግዲህ ለዛሬው የነበሩን ስፖርታዊ መረጃዎቻችን ውድ አድማጮቻችን የዛሬዎቹ እነኝን ይመስሉ ነበረ። በየቀኑ አዳዲስ የሆኑ መረጃዎች ወደ እናንተ ሲኖሩን የምናደርሳችሁ ይሆናል። እናንተ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታችሁን በትሕትና በነገው በሚኖረን ክፍለ ጊዜም ደግሞ እንዲሁ አዳዲስ ዜናዎችን ወደ እናንተ ይዘን የምንመጣ ይሆናል መልካም ጊዜ መልካም ቀን